ተናይ ስትልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። ስድስት ሰዓት ሆኖ ዜና ኢትዮጵያም ከመላው ኢትዮጵያም ተጀምሯል። ዛሬ ሰኞ ነው የሳምንቱ መጀመሪያ ቀን። ቅዳሜ እሑድ መልካም ነበር፣ አሸናፊ በጣም አሪፍ ነበር። ቆንጆ ቆይታ እንዳደረጋችሁ ተስፋ እናደርጋለን። የተወደዳችሁ ዛሬ በሳምንቱ የመጀመሪያ ቀን ያስፈልጋችኋል ያልናቸውን ትኩስ የሀገር ውስጥና የውጭ መረጃዎች እያደረስናቸው እስከ ስምንት ሰዓት ድረስ በሁለት ምዕራፎች ወደ እናንተ የምንደርስ ይሆናል። አብራችሁን ቆዩ ግብዣችን ነው። አበይት ጉዳዮችን ለማስቀደም እንጀምር። ኢትዮጵያ በቡድን 20 አባል ሀገራት ጉባኤ መሳተፏ እንደ ሀገር የደረሰችበትን የዲፕሎማሲ ስኬት የሚያሳይ መሆኑን የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያ ተናገሩ። በቤኒሻንጉል ጉምዝ ክልል በተያዘው ዓመት ከ355 ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ አገልግሎት ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸ። የቄለሞለጋ ሞለጋ ዞን ነዋሪዎች አብሮነትን በማጠናከር እውነተኛ የፌዴራሊዝም ስርዓት የሰፈነባት ሀገርም በጋራ ለመገንባት የድርሻቸውን እንደሚወጡ ገለጹ። የዞኑ ነዋሪዎች 20ኛውን ብሄር፣ ብሄረሰቦችና ህዝቦች ቀን አክብረዋል። ከውጭ ከመረጥንላችሁ ጉዳይ በሩሲያና ዩክሬን መካከል የሚካሄደውን ጦርነት ለማስቆም በሞስኮ ውይይት ከመካሄዱ በፊት አሜሪካና ዩክሬን ምክክር መጀመራቸው ተገለጸ፣ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራትና ክቡራን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ ለእናንተ ከሚደርሱ ዘገባዎች በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችንም እንዲሁ በቀጥታ መስመራችን ላይ ይቀላቀሉናል። የሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል በክልል ደረጃ በየም ዞን ሳጃ ከተማ እየተካሄደ ነው የሚገኘው። በስፍራው የምትገኘው ሪፖርተራችን መስከረም ቸርነት ወደ በኋላ አከባበሩን በተመለከተ መረጃ የምታደርሰን ይሆናል። በሌላኛው የቀጥታ መስመራችን ጫፍ የምናገኛት ሪፖርተራችን ሰናይት ብርሃኔ ነው። ሰናይት የኤችአይቪ ኤድስ ቀን የዓለም አቀፉን ማለት ነው እየተከበረ ይገኛል። ዓለም አቀፉ የኤችአይቪ ኤድስ ቀንን አከባበርና የተላለፉ መልእክቶችን በተመለከተ በኋላ ላይ በቀጥታ መስመራችን ተመልሶ ተጨማሪ የሆኑ ማብራሪያዎችን የምታደርስ ይሆናል። በዜና ኢትዮጵያ የቢዝነስና የስፖርት ዘገባዎችም ተካትተዋል። ለቢዝነስ ዘገባዎቹ አሚር ጌቱ፣ ለስፖርት ዘገባዎቹ ደግሞ አብርሃም ተስፋ የጠብ ጤና ይስጥልን፣ እንደምንዋላችሁ ክቡራን ተመልካቾቻችን። በዛሬው የዜና ኢትዮጵያ የቢዝነስ ዘገባችን በርከት ያሉ ጉዳዮችን ይዘናል። በዋናነት የኢትዮጵያ ቡናና ሻይ ባለስልጣን የስልጠና ማዕከል ወደ ውጭ የሚላክ ቡናን ጥራት ለማረጋገጥና በዘርፉ የሰለጠነ የሰው ኃይል በማፍራት በኩል እየተወጣ ያለውን አስተዋጽኦ የተመለከተ ዘገባ ወደ እናንተ እናደርሳለን። ከዛ ባለፈ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለግንባር ቀደም ግብር ከፋዮች የእውቅናና ሽልማት መርሃ ግብር ተካሂደዋል። ይህንንም ጉዳይ ወደ እናንተ እናድርሳለን። እነዚህንና ሌሎች በርከት ያሉ የቢዝነስ ዘገባዎችን ይዘን ወደ ኋላ እንመለሳለን። አብራችን ቆዩ። በስፖርታዊ ጉዳዮቻችን ከ17 ዓመታት የአፍሪካ ዋንጫ የሴካፋ ዞን የማጣሪያ ምራ ግብሮች አዲስ አበባ ላይ የተደረጉ ነው የሚገኙት የኢትዮጵያ ብሔራዊ ቡድን ትላንትና በዩጋንዳ ቸው ሽንፈት ደርሶበታል። ይህን የተመለከተ ጉዳይ ወደ እናንተ እናደርሳለን። በተለያዩ የዓለም ክፍሎች ትላንት የተደረጉ የአትሌቲክስ ውጤቶችን ጨምሮ ትላንት በእንግሊዝ ፕሪሚየር ሊግ የተደረገው የቼልሲና የአርሰናል ጨዋታ እንዲሁም ሌሎች ምራ ግብሮችን ካፍታ ቆይታ በኋላ በስፖርታዊ ጉዳዮች ይዘን የምንመለስ ይሆናል። የተወደዳችሁ ዜና ኢትዮጵያን የመራን ኔሮዛ መኮንን ባልደረባ ያሸናፊ እንዳል አብረናችሁን ዘልቃለን። አብራችሁን ቆዩ እኛ ጨክነን የያዝነውን መልካም ሀሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሽቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሽቲቮች በዓለም አቀፍ ደረጃ ሬኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሀሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው፣ የምናሸተው፣ የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ተመልካቾች ቀዳሚ የምናደርገው ሪፖርተሮቻችን በቀጥታ መስመር ላይ ተገኝተው ተጨማሪ መረጃዎችን ወደሚሰጡባቸው ጉዳዮች ነው የሚሆነው። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው 20ኛው የብሔር ብሔረሰቦችና ህዝቦች ቀን ሲከበር ህብረ ብሔራዊ አንድነትን የሚያጎለብት ትርክት በመገንባት መሆን እንዳለበት ተናገሩ። ርዕሰ መስተዳደሩ ብዛ ማንነት ባለባት ኢትዮጵያ የሀገረ መንግስት ግንባታ ቅቡልነትን ለማስፈን በውይይትና በምክክር ላይ መመስረት እንደሚያስፈልግ ተናግረዋል። የሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በክልል ደረጃ በየም ዞን ሳጃ ከተማ የማጠቃለያ መርሃ ግብሩ እየተካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ትገኛለች። መስከረም፣ እንዴት ቆይተሻል? በማጠቃለያ መርሃ ግብሩ ህብረ ብሔራዊ አንድነትን ከማጽናት አንጻር ምን ተግባራት መከናወን አለባቸው ተባለ የሚለውን ጠቅለላ አድርገሽ ነገር ነው። አመሰግናለሁ እንደምንላችኋል። የሀያኛው የብሔር ብሔረሰቦችና ሕዝቦች ቀን ተረኛ አስተናጋጅ ክልል የማዕከላዊ ኢትዮጵያ ክልል እንደሆነ ይታወቃል። ይህንም አስመልክቶ ባለፉት ጊዜያቶች የተለያዩ መርሃ ግብሮች እየተካሄዱ ነበረ። በተለያዩ ዞኖች የፓናል ውይይቶች፣ የተለያዩ ጥያቄና መልስ ውድድሮች እንዲሁም ስፖርታዊ ውድድሮችና መሰል ዝግጅቶች የብሔር ብሔረሰቦችና ሕዝቦች ቀን የሀያኛው መከበሩን አስመልክቶ እንግዲህ የተለያዩ ዝግጅቶች ሲደረጉ ነበረ። በዋናነት ደግሞ ሕገ መንግስት ሀያ መከበር ላይ ትኩረታቸውን ያደረጉ የተለያዩ የፓናል ውይይቶች ሲደረጉ ቆይተዋል። በዛሬው ዕለት ደግሞ እንግዲህ የማዕከላዊ ኢትዮጵያ ክልል የብሔረሰቦች ምክር ቤት መቀመጫ በሆነው የምዞን ሳጃ ከተማ ላይ እንግዲህ የማጠቃለያ መርሃ ግብር እየተካሄደ ነው የሚገኘው። ቀደም ብሎ እንግዲህ የተለያዩ የትርኢቶች ሲካሄዱ ነበረ። በተለይ የሁሉም ብሔረሰቦች ወጥተው የተለያዩ የባህላዊ ሙዚቃ አጫዋወትና ውዝዋዜዎችን ሲያሳዩና ስሪቶችን ሲያስቆዩ ነበረ። ከዛ በኋላም ደግሞ የተለያዩ መልእክቶች ተላልፈዋል ማለት ነው። በዚሁ መድረክ ላይ እንግዲህ የመልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው እንደገለጹት እንግዲህ መሪ ቃሉም እንደሚያመላክተው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ነውና በተለይ ምክክርን ውይይትን ማጎልበት ያስፈልጋል። ብዝሃ ማንነት ባለባት ኢትዮጵያ ደግሞ ህብረ ብሔራዊ አንድነቷን አጽንቶ ለመጓዝ በዋናነት ውይይትን እንዲሁም ምክክርን ማጎልበትና ገዥ የሆነ ትርክትን ሀገራዊ መግባባትን አጽንቶ ሊያቆይ የሚችል ገዥ ትርክትን መገንባት እንደሚያስፈልግ ነው የገለጹት። እንግዲህ ሀገረ መንግስቱ ምክንያቱም ቅቡልነቱ ከፍ እንዲል በዋናነት በውይይትና በምክክር ላይ መመስረት እንደሚያስፈልግ ነው እየገለጹት ማለት ነው። እንግዲህ ማዕከላዊ ኢትዮጵያ ክልልም ዘር በርካታ የተፈጥሮ ሀብትና ባህላዊ ያሏት እንደ መሆኗ መጠን ያሏትን ጸጋዎች መጠቀም በሚቻልበት ዙሪያ ላይ የተለያዩ ስራዎች እየተሰራ መሆኑን ገልጸዋል ማለት ነው። በተለይ ደግሞ እንግዲህ መንግስት ትኩረት አድርጎ እየሰራ እንደሚገኘው የተለያዩ ክልሎች ያላቸውን ጸጋዎችን መጠቀም እንዲችሉ ከማድረግ አኳያ ክልሉም በትኩረት ይህንኑ እየሰራ እንደሆነ ነው የገለጹት። ሌላው ደግሞ በዋናነት የብሔር ብሔረሰቦችን ቀንስና ስናተብረት ትኩረት ልናደርግበት የሚገባው ነገር ቢኖር በህዝቦች መካከል ያለውን ግንኙነት አብሮነት፣ አንድነት ሊያጎለብቱ የሚችሉ ነገሮች ላይ ትኩረት መደረግ እንዳለበት ነው የገለጹት። በዚህም እንግዲህ በፓናል ውይይቶች፣ አሁን በራሱ እንግዲህ ይህንን ሀሳብ እያካፈልኩ ባለሁበት ሰዓት የፓናል ውይይት እየተካሄደ ነው የሚገኘው ትኩረቱን ያደረገው ህብረ ብሔራዊ አንድነትን ከማጠናከር አኳያ ህገ መንግስታዊ አስተምሮን መከበር በሚቻልበትና ማጽናት በሚቻልበት መንገድ ላይ ምን መሰራት አለበት የሚለው ላይ እንግዲህ ትኩረት ተደርጎ ውይይቶች እየተደረጉ ነው የሚ የሚገኙት በህዝቦች መካከል መግባባትን መፍጠር እንዲቻል በክልልና በሀገረ መንግስት በሀገር እንግዲህ መካከል ያለውን አጠቃላይ በፌዴራል መንግስት በኩል ያለውን መግባባት አንድነት ከማጠናከር አኳያ ህገ መንግስቱ ገዢ ነው እና ይህንን የህገ መንግስቱን ለዜጎች በተለይ ግንዛቤን ከማስጨበጥና አጠቃላይ ህብረ ብሔራዊ አንድነትን ከማጽናት አኳያ ትኩረት ተደርጎ መሰራት አለበት የሚለው ሀሳብ ገዢ ሆኖ የሚሰማ ከመሆኑ አኳያ ሁሉም የበኩሉን በዚህ ረገር ሊወጣ እንደሚገባ ነው እየተገለጸው ማለት ነው። እንግዲህ ዛሬ የማጠቃለያ መድረኩ የፓናል የተ አንደኛው ነው ብያለው። ሌላው ደግሞ እንግዲህ ከዚህ ከከሰዓት በኋላ ወደ ወልቂጤ ከተማ በሚሄድም የተለያዩ የባዛር ይከፈታል። እንግዲህ በተለይ ከተማዋ ያላትን እንዲሁም አጠቃላይ በክልል ደረጃ የሚሰሩ ስራዎችንም የማስተዋወቅ ስራዎች እንደሚሰራ እንግዲህ ቀደም ብለን መረጃ ማግኘት ችለናል ማለት ነው። ለሰዓቱ ያሉ መረጃዎች ግን እነዚህ ናቸው። መስከረም፣ ለመረጃዎች እናመሰግናለን። ጥሩ ቀን ይሆንልሽ። ይቀጥለናል። ለኤች ለኤችአይቪኤድስ ምላሽ የሚደረገው ዓለም አቀፍ ድጋፍ በመቀነሱ የፕሮግራም ዘላቂነት ችግር እያጋጠመ መሆኑ ተገለጸ። ዓለም አቀፉ የኤችአይቪኤድስ ቀን ለ38ኛ ጊዜ በዓለም አቀፍ ደረጃ በኢትዮጵያ ደግሞ ለ37ኛ ጊዜ እየተከበረ ነው። እዚህ እርሰ ጉዳይ ላይ ተጨማሪ ቆይታ እናድርግ ይህንን ስነ ስርዓት እየተከታተለች የምትገኘው ሪፖርተራችን ሰናይት ብርሃኔ በቀጥታ መስመራችን ላይ አግኝተናታል ከእሷ ጋር ጥቂት ቆይታ ይኖረናል እንዴት ቆይተሻል ሰናይት እንግዲህ የኤች አይቪ ኤድስ የሚደርሰውን ምላሽ ወይም ደግሞ የሚደረገውን ምላሽ በተመለከተ ያሉ እጥረቶች እንዳሉ እየተገለጸ ነበረ ና እዛ ላይ ምን ተግባራት መከናወን አለባቸው ይህን ለማጠናከር የተባለው ጉዳይ ላይ ትኩረት አድርገሽ መረጃዎችን አድርሸ ነው አመሰግናለሁ ሮዛ። ቀደም ብለሽ አንቺ እንደገለጽሽው በዓለም አቀፍ ደረጃ ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ የዓለም ኤችአይቪ ኤዲስ ቀን እየተከበረ ነው የሚገኘው። በዚህም እንግዲህ በተግዳሮትን መቋቋም ኤችአይቪ ኤዲስ ምላሽን ለማረጋገጥ በሚል መሪ ቃል ነው እየተከበረ የሚገኘው። በዚህም እንግዲህ ይህንን መሪ ቃል የተሰጠበት ዋነኛ ምክንያት ቀደም ብላችሁ እናንተ እንዳነሳችሁት ለኤች አይቪ ኤዲስ እየተሰጠው ያለው ምላሽ በመቀነሱ ምክንያት የፕሮግራም ዘላቂነት ችግር እያጋጠመ በመሆኑ ነው። እንግዲህ በኢትዮጵያ ኤች አይቪ ኤድስ ከታወቀበት ጊዜ ጀምሮ የተለያዩ ስራዎች ሲሰሩ ቆይተዋል። እነዚህም ከውጭ በሚመጡ እርዳታዎች የተለያዩ ከመድኃኒት አቅርቦች ጀምሮ የግንዛቤ የማስጨበጥ ስራዎችም እየተሰሩ ቆይተው እዚህ ደርሰዋል። በአሁኑ ጊዜ ግን የእርዳታ ማነስ፣ በተለይ ደግሞ የፋይናንስና ና የማግለልና መድሎ አሁንም ድረስ እንዳሉ ነው የተገለጹት በኤች አይቪ ኤድስ በደማቸው ያሉባቸው ወገኖች ዋና ዳይሬክተር አቶ ካሳሁን ታደሰ እንደገለጹት ከሆነ በአሁኑ ሰዓት በኤችአይቪ ኤድስ ላይ ሁለት ዋና ተግዳሮቶች አሉ ብለዋል። አንደኛው የፋይናንስ ወይም የበጀት ጉዳይ ነው ብለዋል። ከዚህ ቀደም በውጭ ድርጅት ይደረግ የነበረው እርዳታ ከመቀዛቀዙ ጋር ተያይዞ ከግንዛቤ ማስጨበጥ ጀምሮ እስከ ሌሎች ስራዎችን ለመስራት ችግር እየገጠመ ስለመሆኑ አንስተዋል። ይህንን ችግር ለመቅረፍ ደግሞ ከመንግስት አንስቶ የሚመለከተው አካል በሙሉ ሊሰራበትና ትኩረት ሊሰጠው እንደሚገባ አንስተዋል። ሌላኛው ጉዳይ አሁንም ድረስ ኤች አይቪ ኤድስ ባለባቸው ወገኖች ላይ የማግለልና መድሎ እንዳላቆመ ሲናገሩ ነበር። በተለይ ወጣቶችና አፍላ ወጣቶች ላይ ኤች አይቪ ኤድስ ምርመራ ለማድረግ በጤና ተቋማት በጤና ጣቢያ ሂዶ ለመመርመር እንደሚያቀታቸው ወይም ደግሞ የሰዎችን አስተያየት እንደሚፈሩ ይናገራሉ። መድኃኒት እየወሰዱ ያሉ ወጣቶችና አፍላ ወጣቶችም ከሰዎች የሚደርስባቸውን ነገር ለመቋቋም በማለት መድኃኒቶቻቸውን እያቋረጡ እንደሆነ ተናግሯል። በመሆኑም አሁኑም ድረስ በኤችአይቪ በደማቸው ባሉ ወገኖች ላይ የሚደረገው ማግለልና መድሎ ሊቆም እንደሚገባ ነው የተናገሩት። ኢትዮጵያ በ2030 ኤችአይቪ ኤድስ በዓለም ላይ የጤና ስጋት እንዳይሆን የተቀመጠው መርህ ይዛ እየሰራች እንዳለ ይታወቃል። ለዚህ ደግሞ የ3ቱ የሶስቱ ዘጠና አምስቶችን አቅዳ ተግባራዊ እያደረገች ነው የምትገኘው። እነዚህን ተግባራዊ በሚደረጉበት ጊዜ ግን ፋይናንስ ዋነኛው ጉዳይ ስለመሆኑ ነው አቶ ካሳውን ያነሱት። ለዚህም ደግሞ መንግስትና የሚመለከታቸው አካላት ትኩረት አድርገው ሊሰሩበት ይገባል። በተለይ ወጣቶች ላይ አሁን ላይ ያላቸው ግንዛቤ አናሳ መሆን በሚዲያዎች የሚሰሩ ስራዎች መቀዛቀዝ ኤች አይቪ ኤድስን ትኩረት እንዳይሰጠው አድርጓል። ነገር ግን አሁንም ድረስ በአመት ከ8000 በላይ ሰዎች እንደ አዲስ በኤች አይቪ ኤድስ ይያዛሉ። በአመት ከ ሁለት መቶ ሰባ በላይ ሰዎች በኤች አይቪ ኤድስ ይሞታሉ። በኢትዮጵያ ከ605000 በላይ ሰዎች በደማቸው ኤች አይቪ ኤድስ ይኖራል። ስለዚህ አሁንም ድረስ ኤች አይቪ ኤድስ በሀገራችን የጤና ስጋት ነው። ነገር ግን በ2030 የተቀመጠውን ግብ ለማሳካት የሚሰጡ የግንዛቤ ማስጨበጫ ስራዎች በትኩረት ሊሰሩ እንደሚገባ በዋናነት የተነሳ ጉዳይ ነው። ለጊዜው ያለ መረጃ ይሄንን ይመስላል። እናመሰግናለን፣ ሰናይት ለመረጃዎቹ መልካም ቀን ይሆንልሽ። ክብራትና ክብራን እየተከታተላቸው የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላ ኢትዮጵያ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። ኢትዮጵያም በቡድን ሀያ አባል ሀገራት ጉባኤ መሳተፏ አንድ ሀገር የደረሰችበትን የዲፕሎማሲ ስኬት የሚያሳይ መሆኑን የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያ ተናገሩ። ከለውጡ ማግስት በኋላ የተሰሩ ስራዎች ዓለም አቀፍ ጉባኤ እንድታዘጋጅ ተመራጭ አድርጓታል ብለዋል። ሞላ አለማየሁ ተጨማሪ አለው። እንደ አውሮፓውያን አቆጣጠር በ1999 የተመሰረተው የቡድን ሀያ አባል ሀገራት በዓለም የፖለቲካ ኢኮኖሚ ውሳኔዎች ቁልፍ ሚና ያለው የሀገራት ስብስብ ነው። ከዓለም አጠቃላይ ምርት 85 በመቶ እንዲሁም ከዓለም አቀፍ ንግድ 75 በመቶ ድርሻ የሚይዙት የቡድኑ አባል ሀገራት የዘንድሮውን ጉባኤ ለመጀመሪያ ጊዜ በአፍሪካ አህጉር በደቡብ አፍሪካ ጆሃንስበርግ ከተማ ከቀናት በፊት አካሂዷል። የባለብዙ ወገን ትብብር ዲፕሎማሲን የምትከተለው ኢትዮጵያም ባለፉት ዓመታት ባከናወነቻቸው የተለያዩ ሥራዎች ስኬታማነት በቡድን ሀያ ባለ ሀገራት ጉባኤ በመጋበዝ ተካፋይ ሆናለች በጣም የበለጸጉ በኢኮኖሚም በሴኩሪቲውም በአጠቃላይ በተባበሩት መንግስታት የሚሆን በሌሎች ሁኔታዎች የመወሰን ችሎታ ያላቸው አገሮች የሚሰበሰቡበት ነው ስለዚህ ውሳኔው ቀላል አይደለም በዚህ ሁኔታ ውስጥ የሚጋበዙ ሀገሮች ደግሞ ምን ያህል አስፈላጊ እንደሆኑ መገመት ይቻላል ስለዚህ ኢትዮጵያ ቤት ውስጥ በሰራችው ስራ ለዚህ ተጋባዥነት አብቅቷታል ብዙ ፕሮጀክቶቿን በጉልህ አሳይታ እንግዲህ የሚታዩትም ከተሞቹንም ማየት ትችላለህ። እነዚህን ሁሉ ስታሳይ የዓለም መፈለግ ኢትዮጵያ እንድትጋበዝ አድርጓታል። እዛ ሰርታ ነው ማለት ነው። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ በጉባኤው ተሳትፎ ያደረገ ሲሆን ጠቅላይ ሚኒስትሩ የቡድን ሀያ አባል ሀገራት መሪዎችን እና የተለያዩ ዓለም አቀፍ ተቋማት መሪዎችን ከጉባኤው ጎን ለጎን በማግኘት ያካሄዱት ውይይት የኢትዮጵያን ብሔራዊ ጥቅምና የአህጉሩን ተቀዳሚ ጉዳዮች ለማስረዳት እድል የፈጠረ መድረክ መሆኑ ተገልጿል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ፣ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። ለያዘቻቸው ትልልቅ ፕሮጀክቶች የሙያ ድጋፍ ትፈልጋለች፣ የቴክኖሎጂ ድጋፍ ትፈልጋለች፣ የገንዘብ ድጋፍ ትፈልጋለች፣ የዲፕሎማሲ ድጋፍ ትፈልጋለች። አሁን የባህር በር ጥያቄዋ መመለስ አለበት። ይሄ ትልቅ አጋጣሚ ነው። እንደዚህ አይነቱ መድረክ ላይ የተገኝተ ፍላጎትን በግልጽ መናገር ፌስ ቱ ፌስ። ስለዚህ ከዚህ አንጻር ኢትዮጵያ እንዲህ አይነት ኮር የሆኑ ወሳኝ አጀንዳዎቿን በግልጽ ያቀረበችበትና ይሁንታ ያገኘችበት ነው፣ በአሁን ሰዓት ይሁንታ። ስለዚህ ጥረቱ ይቀጥላል። ከሰሞኑ የማሌዥያ ጠቅላይ ሚኒስትርና የሲንጋፖር ጠቅላይ ሚኒስትር በኢትዮጵያ ያደረጉት ይፋዊ ጉብኝት ሌላኛው የዲፕሎማሲ ስኬቶች ናቸው። ኢትዮጵያ ከሀገራቱ ጋር ያላት ወዳጅነትና ትብብር እያደገ መምጣቱን የሚያሳይ ሲሆን ይህንን ግንኙነት በጋራ ተጠቃሚነት ላይ ለማጽናት የሚያስችሉ በበርካታ ዘርፎች የመግባቢያ ሰነዶች የተፈረሙበት ጉብኝትም ነበር። በሌላ በኩል ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ኮፕ 32 እንድታዘጋጅ ያቀረበችው ጥያቄ ተቀባይነት ያገኘች ሲሆን ይህም ኢትዮጵያ በሀገር ውስጥ የሰራችው የአረንጓዴ አሻራና የግሪን ዲፕሎማሲ ቁልፍ ስኬት ነው። ይህ ግሪን ሊገሲው ሲጀመር ዳይቨርሲፋይድ ሆኖ አሁን ምንተክላቸው ዛፎች የምናደረጋቸው ነገሮች ምግብም ናቸው፣ ዝናብም ናቸው፣ መጠለያም ናቸው፣ ሁሉም ነገር ናቸው። ይሄንን አግሬሲቭሊ ነው የተሰራው። እዚህ በፕላን ታይቶ ማለት ነው። እንግዲህ ዓለም በሚያየው ቴክኖሎጂ እየተጎበኘ ነው የተሰራው። ያ ግሪን ዲፕሎማሲን መጣ ይሄ ሰርተን ተግብረን ስላሳየን ነው። እና ወደፊትም የበለጠ እንድንሰራ ደግሞ ሞራል የሚሰጥ ነው ይሄ ጉዳዩ። በዛም ላይ ደግሞ የመሰራቸው ትልልቅ ዲፕሎማሲዎች ይኖራሉ። የኢንቨስትመንት ጥቅም አለው። የሚመጣው ኢንቨስትመንት ቀላል አይደለም። ኢትዮጵያ በአህጉሩና በቀጠናው ያላትን ተሰሚነት በማሳደግ ብሔራዊ ጥቅሞቿን ለማስከበር የተገበረችው ያለው የዲፕሎማሲ ስራ ውጤት ማሳየቱ ይገለጻል። ከብሔር ብሔረሰቦችና ህዝቦች ቀን ጋር ወደ ተገናኘ ዘገባ እንምራችሁ። የቄለሞለጋ ዞን ነዋሪዎች አብሮነትን በማጠናከር እውነተኛ የፌዴራሊዝም ስርዓት የሰፈነባትና የበለጸገች ሀገርን በጋራ ለመገንባት የድርሻቸውን እንደሚወጡ ገለጹ። የዞኑ ነዋሪዎች ሀያኛውን የብሔር ብሔረሰቦችና ህዝቦች ቀን አክብረዋል። ጌታቸው ባልቻ። በኦሮሚያ ክልል የቄለሞለጋ ዞን ነዋሪዎች ሀያኛውን የብሔሮች ብሔረሰቦች ቀን በደንቢዶሎ ከተማ በፓናል ውይይት አክብረዋል። በበዓሉ ላይ የተገኙ የዞኑ ነዋሪዎች አብሮነትን በማጠናከር እውነተኛ የፌዴራሊዝም ስርዓት የሰፈነባትና የበለጸገች ሀገርን በጋራ ለመገንባት የድርሻችንን እንወጣለን ብለዋል። ብየጭምቱ እያሉ እንደንዳወ አብዲ ጉዳ ከነመቶሩ ጠንካራ ሀገር መገንባት እንደሚቻል ተስፋን የሚያበዛ ሁኔታ አሁን እየታየ ነው። በለውጡ መንግስት የዲሞክራሲ ስርዓትን ለመገንባት የተጀመሩ ጥረቶች የሚያበረታቱ ናቸው። በህዳሴ ግድብ ግንባታ የታየው ህብረታችንም ሌሎች የልማት እድሎችን እንደምናሳካ ማሳያ ነው። ሰባብ ሰብ ለምኖቲ ተኩማ ኬኛ የነ ብሔር ብሔረሰቦች አንድነታችንን ጠብቀን ግንኙነታችንን አጠናክረን ህብረ ብሔራዊነታችንን ማስጠበቅ አለብን። ልዩነታችን ውበታችን ነው እንደምንለው ሁሉ የውል ትረክታችንን በዚህ ላይ መገንባት አለብን። በእውነት ካየን ኢትዮጵያን የሚጠቅመው እውነተኛ የፌዴራል ስርዓት መገንባት ነው። አሁን እውነተኛ የፌዴራል ስርዓት እየተገነባ ይገኛል። ይህ ሲሆን ነው የጋራ ትርክትን እውን ማድረግ የሚቻለው። ጠቅላይ ሚኒስትራችንም አሰባሳቢ ትርክት እንዲገነባ ትልቅ ጥረት እያደረጉ ነው። በዚህ መሳካት ደግሞ እኛም የድርሻችንን እንወጣለን። ህብረ ብሔራዊ አንድነትን መሰረት ያደረገ የፌዴራሊዝም ስርዓትን ለመገንባት እየተሰራ ያለው ስራ ተጠናክሮ እንዲቀጥል ሁሉም የሀገሪቱ ዜጎች የበኩላቸውን አስተዋጽኦ ማድረግ እንዳለባቸው የተናገሩት ደግሞ የዞኑ አቃቢ ህግ ጽህፈት ቤት ኃላፊ አቶ አዲሱ ተስፋዬ ናቸው። የፌዴራሊዝም ስርዓት በሀገራችን ተመራጭ ነው። ሀገራችን ከ80 በላይ ብሔር ብሔረሰቦች የሚኖሩባት ነች። አንዱ የሌላውን ባህል ቋንቋና ማንነት ማክበር አለበት። ይህ ሲሆን ነው እውነተኛ ፌዴራሊዝም መገንባት የሚቻለው። የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ በበኩላቸው ከጦርነት ታሪክ ተላቀንና የሀሳብ የበላይነትን ባህላችን በማድረግ ጠንካራ ኢትዮጵያን በጽኑ መሰረት ላይ መገንባት አለብን ብለዋል። ቀበኝ ጉዳን ወሌን ቀብ ብየቶ ኢትዮጵያ በጋራ ያለን ሀብት ኢትዮጵያ ስለሆነች የጦርነትና አፍርሶ ከዜሮ የመጀመር እንዲሁም በጦር መሳሪያ የመገዳደል ታሪክን ዘግተን በሀሳብ የበላይነት ማመን አለብን። በዚህም የዲሞክራሲ ስርዓት የሰፈነባት ታላቅ ሀገር መገንባት እንችላለን። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። የኦሮሚያ ክልል ደንና የዱር እንስሳት ጥበቃ ድርጅት ነባሩን የደን ሀብት በዘላቂነት ለመጠበቅና ለማስተዳደር የማህበረሰብ ሚናን ማጠናከር እንደሚገባ አስታወቀም። በክልሉ የደን ሀብት አስተዳደርና አጠቃቀም ላይ ያተኮረ የባለድርሻ አካላት የምክክር መድረክ በሻሸመኔ ከተማ ተካሂዷል። ሚካኤል ገዙ። በኦሮሚያ ክልል ባሌ፣ ምስራቅ ባሌ፣ ምዕራብ አርሲ፣ የጉጂና ምስራቅ ቦረና ዞኖች ሰፊ የደን ሽፋን ያላቸው አካባቢዎች ናቸው። በእነዚህ ዞኖች ባለው የደን ሀብት አስተዳደርና አጠቃቀም ላይ እያተኮረ የባለ ድርሻ አካላት ምክክር መድረክ በሻሸመኔ ተካሂዷል። የኦሮሚያ ደንና ዱር እንስሳት ጥበቃ ድርጅት ዋና ዳይሬክተር አራርሳ ረጋሳ የደን ሀብት አስተዳደርን ማሻሻል ከዘርፎ የሚገኘውን ጠቃሚነት ለማሳደግ እንደሚያግዝ ተናግረዋል። የተመነጠረውን ደን፣ የጠፋውን ደን ለመመለስ ብለን ያው በኢኒሽቲቭ ደረጃ ተይዞ ላለፉት አመታት መልሰን ለመትከልና ደኑን ለማስፋፋት እየተለፋ ነው ይሄ በሆነበት ደግሞ ያለውን ደን መንከባከብ ያው ምንም አማራጭ የሌለው ተግባር ነው። አሁንም የምንጣረው ትንሽ ወጣ ያለ ምናልባትም እንደዚህ ከቀጥለ ያው ደኑን አደጋ ላይ ያደርሳል በሚል ይህ መድረክ ያው ማዘጋጀት አስፈላጊ ስለሆነ ነው። በክልሉ የደንና የዱር እንስሳት ጥበቃ ድርጅት በደን ሀብት አጠቃቀምና አስተዳደር ላይ ከፋርም አፍሪካ ና ከኤስኦኤስ ሳህል ኢትዮጵያ ከተሰኙ ድርጅቶች ጋር በመተባበር በሀያ ወረዳዎች ላይ እየሰራ ይገኛል። በፋርም አፍሪካ የደን ዘላቂ ልማት ፕሮግራም አስተባባሪ ፈይሳ አሰፋ የማህበረሰቡን ሚና ለማሳደግ እየተሰራ እንደሚገኝ ተናግረዋል። ወደ 160 የሚሆኑ ማህበራቶችን አደራጅተናል። እነዚህ ማህበራቶች የተደራጁት አንደኛ ደኑን ለመጠበቅና ለማስተዳደር ነው። ሁለተኛ ደግሞ ደን መጠበቅ ብቻ ሳይሆን ከደኑ ህብረተሰቡ መጠቀም አለበት። ለረጅም ዘመናት ማህበረሰቡ በየአካባቢው ጠብቆ ያቆያቸው የደን ሀብቶች ዘላቂነትን ለማረጋገጥ የባለድርሻ አካላት ቅንጅት የተሻሉ ስራዎችን ለማከናወን እንደሚያስችል ተሳታፊዎች አመልክተዋል። ከጊዜ ወደ ጊዜ በሀገራችን የተፈጥሮ ሀብት እየመነመነ የመጣውን ሁኔታ ለማስወገድና ዘላቂ ልማት ለማምጣት ጥሩ ሚና ያለውና አበረታች እኔ ውጤትም እየተገኘበት ያለ ሁኔታ ስለሆነ ይሄ መበረታት ያለበት ሁኔታ ነው። የኦሮሚያ ደንና ዱር እንስሳት ጥበቃ ድርጅት የሚያስተዳድረው አራት ሚሊዮን ሄክታር መሬት ደን በክልሉ ተመዝግቦ ጥበቃ እየተደረገለት እንደሚገኝም በመድረኩ ተጠቁሟል። በቤኒሻንጉል ጉሙዝ ክልል በተያዘው ዓመት ከ355000 በላይ ዜጎች የፋይዳ ዲጂታል መታወቂያ አገልግሎት ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸ። በኢትዮ ቴሌኮም ምዕራብ ሪጅንና አሶሳ ፖስት አገልግሎት የፋይዳ ዲጂታል መታወቂያ ለዜጎች እየተሰጠ ይገኛል። ጀማል አህመድ ፋይዳ ብሔራዊ መታወቂያ የዜጎችን የተሟላ ማንነት የሚገልጽና ሁሉን አቀፍ አገልግሎት ለማግኘት የሚያስችል በመሆኑ ዜጎች የመታወቂያው ባለቤት እንዲሆኑ መንግስት ትኩረት ሰጥቶ በመስራት ላይ ይገኛል። በቤንሻንጉል ጉሙዝ ክልልም ፋይዳ ብሔራዊ መታወቂያ በክልሉ ብልጽግና ፓርቲ አስተባባሪነትና በኢትዮ ቴሌኮም እንዲሁም በፖስታ አገልግሎት አማካኝነት ለዜጎች እየተሰጠ ይገኛል። በኢትዮ ቴሌኮም ምዕራብ ምዕራብ ሪጅን ተገኝተው የአገልግሎቱ ተጠቃሚ የሆኑት የአሶሳ ከተማ ነዋሪዎችም ፋይዳ ዘርፈ ብዙ ጥቅም እንዳለው መገንዘባቸውን ተናግረዋል። እኔ አሁን ሚሴጅ ደርሷል፣ መታወቂያ እኔ ጋር ሊደርስ ነው። ዛሬ የመጣው ለመውሰድ ነው የመጣው። መታወቂያው ፋይዳ ያለው መታወቂያ ነው። የትም ቦታ ኢትዮጵያዊ ደግሞ መግለጽያ ነው። የትም ቦታ ብትሄድ አያግድህም። ሁሉን ነገር ስራ የሚትሰራበት፣ ሁሉን ነገር በሱ ነው የሚያልቁ በአሁን ሰዓት እዚህ ብሔራዊ መታወቂያ ለመውጣት ነው። መታወቂያ መታወቂያ በጣም ጠቃሚ ነው። ሰው በጣም ለሰው ልጅ በጣም እንትን የሚጠቅሙ ነገር ነው። ብሔራዊ መታወቂያ በቃ ለማንኛውም አገር አቀፍ ስለሆነ ያለምንም ምክንያት በትክክል ያስተናግዱናል። ሁሉም ተጠቃሚ ሆኖ ቢያወጣ ይመረጣል በሁሉም ቦታ እኔ እንደወሰድኩ ጓደኞች በሙሉ በወሰዱ አሪፍ ነው ነው። የስራም የሁሉም ነገር የነጻነትም መታወቂያ አስፈላጊ ነው። በኢትዮ ቴሌኮም የምዕራብ ምዕራብ ሪጅን ኃላፊ አቶ ጥላሁን እጅጉ ብሔራዊ መታወቂያ ዲጂታል ኢትዮጵያን እውን ለማድረግ አጋዥ መሆኑን ይገልጻሉ። ዲጂታል ኢትዮጵያ 2025ን እውን ከማድረግ አንጻር ለዲጂታል ቴክኖሎጂ እንደ አንድ ፋውንዴሽን ነው የሚያገለግለው። የተቋማትን አሰራር ስርዓት በማቀላጠፍ ተገልጋዩን ከተቋም ጋር በማስተሳሰር እና ዋስትናንም ጭምር በማረጋገጥ ረገድ በጣም ሰፊ ፋይዳ አለው። እስከ ቅርብ ጊዜ ድረስ ወደ 228762 ዜጎችን ምዝገባ አድርገናል። በዚህ አራት ወር ብቻ ወደ 87620 ዜጎች መዝገበ ነው። በቤንሻንጉል ጉሙዝ ክልል በዚህ ዓመት ከ355 ሺህ በላይ ዜጎችን የፋይዳ ብሔራዊ መታወቂያ ተጠቃሚ ለማድረግ እየተሰራ መሆኑን በክልሉ ብልጽግና ፓርቲ የፋይዳ ብሔራዊ መታወቂያ አስተባባሪ አቶ ቀልቤ ሳኡል ጅራ ገልጸዋል። በክልላችን ደግሞ ወደ 355368 ዜጎች ይህንን የፋይዳ መታወቂያ ያገኛሉ ብለን ነው ያዝ ነውእና ይህንን እቅድ ለማሳካት ያው በርካታ አጋር አካላት አሉ። ቴሌ ጋር ተቀናጅተን እየሰራን ያለ ነው። በተያዘው ዓመት እንደ ሀገር ከአርባ ሚሊዮን በላይ ዜጎችን የፋይዳ ብሔራዊ መታወቂያ ባለቤት ለማድረግ ታቅዶ እየተሰራ መሆኑ ታውቋል። ለኢቲቪ ጀማል አህመድ ነኝ ከአሶሳ ተመልካቾች፣ አሁን ደግሞ ወደ ውጭ ሀገራ ዘገባዎች ተሻግረናል። እስራኤል በዌስት ባንክ ላይ እየሰነዘረች ያለችው ጥቃት እየተባባሰ እና በጋዛ የሟቾች ቁጥር እየጨመረ መምጣቱ ተገለጸ። የእስራኤል ጦር በጋዛ ላይ ባደረሰው ጥቃት ሶስት ተጨማሪ ፍልስጤማውያን መገደላቸውን የግዛቱ የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር በዌስት ባንክ በሚገኙ መንደሮች ውስጥ የጅምላ የስር ዘመቻና የድሮን ጥቃቶችን አጠናክሮ መቀጠሉም ተሰምቷል። በሌላ በኩል 14ኛው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ሊዮ የእስራኤል ጋዛ ግጭትን ለመፍታት መፍትሄው ላይ መነጋገር እንደሚገባ ተናግረዋል። በሌላኛው የውጭ ዘገባችን በሩሲያና የዩክሬን መካከል የሚካሄደውን ጦርነት ለማስቆም በሞስኮ ውይይት ከመካሄዱ በፊት አሜሪካ እና ዩክሬን ምክክር መጀመራቸው ተገለጸ። በዩክሬን እየተካሄደ የሚገኘውን ጦርነት ለማስቆም የሚደረገው ጥረት ፍሬ እያሳየ ቢሆንም ውስብስብ መሆኑ ተመላክቷል። ጦርነቱን ለማስቆም በሞስኮ ውይይት ከመካሄዱ በፊት የዩክሬን መንግስት ከፍተኛ አመራሮች በአሜሪካ ፍሎሪዳ ከተማ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ከአሜሪካ መንግስት አመራሮች ጋር መክረዋል። የአሜሪካ መንግስት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተደረገው ውይይት ፍሬያማ ቢሆንም ሙሉ ለሙሉ ተግባራዊ እንዲሆን ውስብስብ ስራዎች ይጠብቁናል ብለዋል። ይህ ውይይት በፍሎሪዳ የውጭ ጉዳይ ሚኒስትሩ ሩቢዮና የዩክሬን ተደራዳሪዎች በስዊዘርላንድ ጄኔቫ ከተወያዩ ከሳምንት በኋላ መሆኑን አልጀዚራ ዘግቧል።